ነገር ያደርጋለትሽናቸ ነው ውዶቼ ማሮቼ ፍቅሮቼ ያለች ሀቢባ እንኳን ስለ ብሩኬና ሀይሚ እንግዲህ በሚያሳዝን ሁኔታ ነው። ቪዲዮ እስከ መጨረሻ ታችሁ ከሆነ ያለቀው ማለትም በሚያሳዝን ሁኔታ ነው ያለቀው። መጨረሻ ላይ እንኳን ወይ ትንሽ ይታረቃሉ፣ ሰላም ይወርዳል ብዬ ነበር የገመትኩት ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ ወድና የተከበራቸው ቻናል የቤተሰቦች እንደት ናችሁ? ደህናናቸው። ደህና አልሀምዱሊላህ። አሁንም ተመልሼ መጥቻለሁ። ያው ምን አመጣች አዲስ ነገር ሲባል ምንድን ነው አትበሉ። ስለ ብሩኬና ስለ ሀይሚ ነው እንግዲህ ኢሜይል ፈፈተፍት የመጣሁት ቅድም አላወራውም አለጡ አይለኝም ውጪ ላይ ነበርኩኝ። ሁለት ደቂቃ ቪዲዮ እንደዛ መስለኝ የለቀኩት ላችኋለሁ። እንግዲህ እንዳያችሁት ብሩኬ ቤት ቪዲዮ ተለቆ እንግዲህ ዛሬ ብሩኬ በሚያሳዝን ሁኔታ በጣም ልቡ ተሰብሮ በጣም አዝኖ ነው ያለው አነጋገሩም በጣም ተስፋ የሚያስቆርጥ በጣም የሚያናድድ የሚያሳዝን ሁኔታ ሆኖ ነው እየተናገረ ያለው እንግዲህ ሚፍታ በሚችለው አቅም መሀላቸው ገብቶ ሰላም ለማውረድ ነገሩን ለመፍታት ሞክረዋል ትላንት እንዳለው ባለው ቃል መሰረት ማለት ነው እሷንም ጠርቷት እሱንም ጠርቶ እስከ መጨረሻ እንግዲህ ቪዲዮን አሁን ተመልሼ ነው እንደሚያየዋት ቅድም አልጨረስኩትም ነበር እና ራስሽን እንዴት ታያለሽ ሲጀመር እኔ አይደለሁም የጠራውሽ ብሎ እንግዲህ። ብሩኬ በፊቱ ይልቅ ትላንት በተለቀቀው ቪዲዮ፣ ትላንት ባደረገችው ሀይሚ በአንገት ሀብል በስጦታው ምክንያት ነው ልቡ ተሰብሮ በጣም እየተናደደ ያለው። በፊቱ በፊት ነው ያው፣ ፕራንክ ነው ፕራንክ ነው እያልን ነው በሀይሚም እየፈረድን ነው። ግን የትላንቱ በጣም ጫን ያለ ሆነ። ሁላችንም የተሰማንን ፈትፍተን ተናግረናል፣ አውርተናል። እንግዲህ ሚዲያ ሲባል ሰው ወደ ሚዲያ ሲመጣ የተሰማውን ነገር መናገር መብት አለው። ችግር ያለበት ቦታ እዚህ ቦታ ችግር አለ፣ እዛ ቦታ ችግር አለ፣ እሷ ጋር ችግር አለ፣ እሱ ጋር ችግር አለ እየተባለ እንግዲህ እንደ እውነታው ነው የሚደረገው። እነሱ ፕራንክ ቢሰሩም ቪዲዮ ለቪዲዮ ቢሰሩም ማለት ነው። ግን እንደዚህ አይነት ፕራንክ ደግሞ እነዚህ ልጆች አንድ ላይ ፍቅረኛ መች ናቸው ተብሏል። አንድ ላይ ናቸው እየተባለ ነው። ሁሉም ኦዲየንስ አንድ ላይ ሲሆኑ ነው የሚወዳቸው። እንግዲህ በመሃል በመሃል እንደዚህ አይነት ፕራንክ ይፈጠራል። ቢሆንም ደግሞ ደስ የሚል ነገር አይደለም። በተለይ በተለይ በትንሽ ነገር ነው የነገር ትላልቅ ወደ ትልቅ ቦታ የሆነው። ትናንት የተደረገው ነገር ትናንት ያደረገችው ሀይሚ በጣም የሚደብር የሚያስጠላ ነገር ነው፣ አይደለም ብሩኬ? ኦዲየንስን ራሱ የሚያስከፋ ነገር ነው። ኦዲየንሱን ራሱ የሚያስከፋ ነገር ነው ላችኋለሁ፣ ውዶቼ ዛሬ። እንግዲህ ያው እስከ መጨረሻ ቪዲዮን አይታችሁ ከሆነ ሚፍታ አንዴ ሀይሚን ይዛል፣ አንዴ ብሩኬን ይዛል። እኔ በቃኝ ሄዳለሁ ትላለች። ብሩኬ ይናደዳል። ሂዚ እኔ ነውንትን ያልሹ ካሁን በኋላ አታገኝም እስከ ማለት ደረጃ እንግዲህ ደርሷል ማለት ነው። በጣም ያሳዝን ነው። እኔን ከአሁን በኋላ አታገኘኝም እስከ ማለት ደረጃ ደርሷል ማለት ነው ብሩኬ። እና ያው ሰላሙን እንመኝላቸዋለን። ፕራንክ ነው፣ ስራ ነው። ግን ፕራንክ ጫን ያለ ነገር ሲሆን ደግሞ ያስጠላል። ለኦዲንስ ክብር የሚባል ነገር አለ ለተመልካች ክብር የሚባል ነገር አለ። ሰው በመሀል እኛ እኮ ካብቶች ናቸው በጎች የሚባል የሆነ ስም የማደም ቀሞች ስም የተሰየመልን አለ በዚህ ሚዲያ ላይ የአብርሽ እና የሩታ ወዳጆች በጎች ናቸው። ምና የሚባል የሚባል ልውሉ ናት መሰለኝ የሰየመችው ነው ሌላ ሰው ነው ባለሳ ሰዓት በአጠቃላይ ነው የአብርሽና ሩታ ወዳጅ የአለም ያ ብሩኬ ሁሉም እንግዲህ ከኔው ጭምር የማዳም ቀም በጎንን እነሱ የሚሰሩትን ነገር ሲያለቅሱ አብረን እናልቅሳለን ሲጨነቁ አብረን እንጨነቃለን ሲስቁ አብረን እንስቃለን ይሄ ምንድነው በግነት ነው ስለ ራሳችን ትተን ለሰው መጨነቅ ስለ ራሳችን ህይወት ስለ ራሳችን ኑሮ ትተን ለሰው መጨነቅ ሆነ ስራችን እኛን አገኙን ማለት ነው በጎችን አገኙ በጎች ወይ ከብት እንደዛ ነገር አግኝቷል ሲጀመር የማዳም ስቀም ሲባል ለራሷ አተታ እንግዲህ ለአገሯ ለራሷ አተታ ለሰው ምትቆምናት እኛ ስለ ራሳችን ህይወት ስለ ራሳችን ነገር ትተን ስለ እነሱ እነሱ ያው እያደጉ ነው። በእኛ እየሰሩ እያደጉ በእኛ እየሰሩ እያደጉ ነው። ግን ቢሆን እነሱ እኛን ዞር ብሎ እያዩ አይደለም። ለኛ እያሰቡ አይደለም። ለኛ ቢያስቡ ጥሩ ነበር። ኦዲየንሳቸው ነን። እኛን እያሳደግን ያለ ነው። ጠቅላላ ዩቱበር ጠቅላላ ሚዲያ ተጠቃሚ አገር ላይ ከስደት ሀገር ላይ ያለው ነው እያዩው ያለው እንጂ የትኛው ሰው ነው ኢትዮጵያ ሀገር ላይ ቁጭ ብሎ ዳታ ተጠቅሞ ዳታ ቢሆን ምንም ቢሆን ተጠቅሞ ሚዲያ የሚከታተል በሚዲያ ላይ የሚለቀቅ ነገር እኛ እዚህ ቁጭ ብለን እኮ ለሀገር ለቤተሰቦቻችን ለአባቶቻችን ራሱ የምንናገረው አይትከታተሉ ስለዚህ ማን ነው እያሳደጋቸው ያለው እኛንም ማለት ነው ስለዚህ እነሱም ደግሞ ቆም ብሎ ዶላር እና ብሩን ብቻ ስራውን ብቻ ማሰብ የለባቸውም ሰው ሲጨነቅ ሰው እንዲህ ሲያለቅስ ኮሜንት ምጽፍ ጠቅላላ እንቧ የለቅሶ እሞጅ ምትልክ እንዳለ ብሩክና ሀይሚ ስርም አብረሽና ሩታ ስርም የማዳን ቀሞች ናቸው፣ ቀሞች ናቸው። ለዚህ እኛ ሞኝ አገኙን። በጎች በጎች፣ እውነትም በጎች ነን፣ አገኙን። ለምን ለኛ ክብር እየሰጡ አይደለም? እንግዲህ ዛሬ ሀይሜ ጭራሽ የአንገት ሀብሌን ብላ አትናገር፣ አትንካ። ስለ አብሉ ስልትናገር ነው አይደል? ገና ሳይናገር ለስለሱ ልትናገር ነው አይደል? ስለሱ መናገር አይችልም። አንተ ባላየለበት ሰዓት ነው ያደረኩት አለች። ይሄም የሚባል ነገር አለ። እንደሱ አስሬ ባይኖር ለሁለት ቀን ለሶስት ቀን አይደለም እድሜ ልክ እሷ ጋር ባይኖር ሰው አንዴ ያፈቀረው ወይ ያገባውን ወይ ባለትዳር ወይ የሆነ ነገር የሆነውን እሱ የለም ብሎ የሆነ ነገር ያረጋል እንዴ? አያረግም። በፍጹም አይደረግም። እንደዚህ በጣም ሀይሚ ተሳስታለች። ማይጠበቅ ከሷ ማይጠበቅ ስህተት ነው የተሳሰተችው፣ እና ብሩኬ አይዞህ፣ ክን በለው በጣም አዝነዋል። ቪዲዮን በዚህ ሁኔታ ማለቁ እኔ በጣም ነው ያሳዘነኝ። የሆነ ነገር ትንሽ እንኳን ሰላም ሳይሆን ትንሽ የሆነ ነገር ሰላም ሳይሆኑ በዚህ ማለቁ በጣም ነው ያሳዘነኝ ማለት ነው። ሚፍታ እንግዲህ ለየብቻ እነግራቸዋለሁ እያለ ነው እንግዲህ ለየብቻ ብቻ አናግራቸዋለሁ ብሎ እንትን እያለ ነው ሚፍታ ሁላ። እና ውዶቼ እንደዚህ ላችኋለሁ በቪዲዮ በማልጠጠርቸው ቋረጥኩኝ። እኔ ከሁሉም ነገር ብሩኬ ነው ያሳዘነኝ። ብሩኬ በጣም ነው ያሳዘነኝ። ወንድ ልጅ ሲከፋ የሆነ ነገር ሲሰማው ማየት በጣም ይከብዳል። ከሴት ልጅ ይልቅ ወንድ ልጅ ሲቸገር ሲከፋ ማየቱ በጣም ነው የሚከብደው ማለት ነው። እኔ ወንድም ወንድሞች ስላሉኝ ካለስ የሰው ልጅም ወንድ ልጅ የሆነ መንገድ ላይ ሲቸገር የሆነ የሰው ሀገር ሲቸገር የሆነ ፊቱ ሲከፋ ማለት ሳይ እንደዛ ልክ ወንድሞቼ እንደዚህ የተከፉ የተሰማቸው ነገር ነው የሚመስለኝ ፊታቸውን ጥሩ ማለት ነው። ብሩኬ ነው ያሳዘነኝ በጣም ማለት ነው። ከፈለግሽ ከአሁን በኋላ እንደውም አታገኘኝም ከአሁን በኋላ አታገኘኝም እያላት ነው እንግዲህ ሀይሚ የጭራሽ ውጥር ውጥር ውጥር ውጥር እያለች ነው። ሚፍታ በጣም እየተጨነቀ ነው በመሀላቸው። አንዴ ሀይሚን ይዛል፣ አንዴ ቡራና እያለ ይዛል። እንደውም ብሩኬ ምንም እንትን አላለም። እሷ ናት እባክህ ሄዳለው፣ ሁሌ ከእሱ ጋር መጨቃጨቅ አስጠልቶኛል፣ ሁሌ መጨቃጨቅ ከብዶኛል፣ ሁሌ ጭቅጭቅ ነው ስትል የነበረው ማለት ነው። እና ያው ስራ ነው ስራ። ባይሆን እንዲሁ ነው በብሩኬ ቤት አይለቁም። ፕራንክ ነው፣ ቪዲዮ ነው ግን፣ ለኦዲየንስ ቅድም እንዳልኩት ለኦዲየንስ ትንሽ ክብር መኖር አለባቸው። የስሮ ስራ ነው ግን እንዲ የባሰ ጫን ያለ እንዲህ በዚህ ደረጃ መድረስ የለባቸውም። መጀመሪያ ከሶሲ ጋር ስትጣላ እሱ ከዳኒ ጋር እንዲ እንዲ ሲባባሉ፣ በዛ ላይ መቆም ነበረባቸው። ሌላ አይዲያ መፍጠርና መምጣት ነበረባቸው። ሀገር ላይ ስለሆነ አይዲያ አይጠፋም። እንጂ እንደዚህ ያለ ጫና ያለ ነገር ለኦዲየንስ ጥሩ አይደለም። ሰው ሲኖር ኦዲየንስ ሲኖር ነው እነሱም ያንን ዶላር የሚቆጥሩት የሚሰሩት የሚያገኙት። ይሄን ማሰብ አለባቸው ዩቱበር የተባሉት ጠቅላላ ማለት ነው። እኔ ይሄ ነው የሚገርመኝ የሚያናደኝም ይሄ ነው እና የማዳም ቀሞችዬ፣ ተረጋጉ፣ ለራሳችሁ ሕይወት ተጨነቁ። ለራሳችሁ ኑሮ የራሳችሁ ኑሮ ኑሩ። ዩቱብ ከፍታችሁ የራሳችሁን ዩቱብ ስሩ። እነሱ ቪዲዮና ፕራንክ በሚሰሩት እናንተ ተጨናነቁ። ያው የተሰማንን ያክል መናገር መፍረድ መብታችን ነው። ሚዲያ ላይ እስከመጣን ድረስ ሁሉም የተሰማውን ነው የሚናገረው። የተሰማንን እንናገራለን፣ ግን በጣም በዚህ ልክ ደግሞ ብዙ መጨናነቅ አያስፈልግም ላችኋለሁ አሉ። በቅርቡ ደግሞ ሰላም ሆኖ እንደሚመጡ ተስፋ አረጋለሁ። እንግዲህ ለቤት አዲስ የሆናችሁ ሰብስክራይብ አርጉ፣ ነባር የነበራችሁ ሼር፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ አሰላም አለይኩም ወራህመቱላሂ ወበረካቱ።